በኢሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል እሺ በዛሬ ቪዲዮችን ደግሞ ይዘንላችሁ የመጣን የአማርኛ ቃላት ምስረታ እና ልምምድ ነው የአማርኛ ቃላት ምስረታ የጽሑፍ የንባብ ልምምድ ማለት ነው እየጻፍን እያነበብን ምንን ለማመድበት እስኪ እነዚህ ቃላቶችን እያነበብን እናያቸው። ወደ ትምህርታችን ወይም ወደ ቪዲዮአችን ስንገባ፣ እስኪ እነዚህ ንጥርጥር ያሉ ቅልቅል ያሉ ለማንበብ ቅልል ያሉ ቃላቶችን ይዘንላችሁ መጥተናል። እስኪ እናነባቸው። እስኪ ፍቅር፣ ፍቅር፣ ማበጠር

ቦረሽ መቦረሽ ቀልደኛ ቀልደኛ ጨረቃ ጨረቃ ጨረቃ ግምት ግምት ተስፋ ተስፋ ተስፋ መደሰት መደሰት ልክ እንዲያደርግ ቀስ ብለን ካነበብን በኋላ ደግሞ ስንለማመዳቸው ቪዲዮውን ወይም ደግሞ ድምፁን ቪዲዮን አስቆመን ስናስቆመው ድምፁን ማብረ ሲቆም እኛም ያለ ድምፁ ማንበብ መሞከር ማለት ነው። ለምሳሌ ቪዲዮ እናስቆመውና ስናስቆመው ጸጥ ስለሚል ወይም ደግሞ ድምፁ ስለሚቆም እኛ ማንበብ መሞከር። ለምሳሌ ድምፁን አስቆመን ፍቅር፣ ማበጠር፣ ፍራ፣ ፍሬ፣ አንበሳ፣ ግዴታ

ይቀጥላል። አበባ፣ መቦረሽ፣ ቀልደኛ፣ ጨረቃ፣ ግምት፣ ተስፋ፣ መደሰት። ልክ እንደዚህ እያደረግን እንለማመዳለን። ይህን በዋነኝነት የሰራ ነው ለጀማሪ ተማሪዎች ስለሆነ እንዲህ እያደረግን እያስቆም እንያልን ቪዲዮን ጀምራቸው አጥተውት እስከ መጨረሻው ይሁት። እሺ ብዙ ባነበብነ ቁጥር ብዙ ቃላትን ስለምናገኝ ወይም ደግሞ ብዙ ፊደላትን የተለያዩ ፊደላትን ስለምናገኝ ለማንበብ ወይም ደግሞ ለልምም ይጠቅመን ዘንድ ብዙ ቃላቶችን ማንበብ መለማመድ ያስፈልገናል። ወደ ምንባቡ እዚህኛው ምንባብ ሙ ዝ ሙ ዝ ማንበብ ብቻ ሳይሆን ያነበብነውን ምንም እየጻፍን እንለማመድም ያስፈልጋል፣ ማለት ነው። ለምሳሌ መጀመሪያ እናነባዋለን፣ ከዛ ደግሞ እየጻፍን እንለማመዳለን። ከዛ በኋላ ደግሞ እንደገን ያነበብነውን እያየን እያስተያየን ቼክ እናደርጋለን ማለት ነው። ሙ ዝ ሙዝ

ቀበሮ ቀበሮ ቀበሮ ከተማ ከተማ ከተማ ልክ እንደዚህ እያደረግን ያነበብነው ደግሞ ከዛ እንጽፈዋለን ከጻፍን በዛው ላይ ጽሑፍም እየለመድን ሁለተኛ ደግሞ ንባቦችንም በደንብ እየያዝናቸው ወይም ደግሞ ለማንበብ ኪላችንም እየዳበረ ይሄዳል ማለት ነው። ቲ ማ ቲ ም ቲ ማ ቲ ም ቲ ማ ቲ ጥ ቅ ል

ሽንኩርት ቀይ ሽንኩርት ቆንጆ ቆንጆ ሚዳቋ ይችን ከቀቤት ሆና ስምንተኛ ፊደል ወይም ደግሞ ዲ ዲቃላ ሆህያት ምን ላታት ይህች ቋ ብለን ምናንባት ልክ የሌሎችም ልክ የሁሎችም እንዳላቸው ሁሉ የ ሀ ሗ ሏ ሟ እያልን የሌሎችም ባለፈው ቪዲዮችን ሰርተናል፣ ግን እዚህ ጋር ስናነብ ይህች ቋ ብለን ምናንባት ይህች ነች። ሚዳ ቋ ሚዳ ቋ በ ቆ ሎ በቆሎ በቆሎ እ ን ጆ ሪ እ ን ጆ ሪ እንጆሪ እንጆሪ ማለት የሚበላ ከአትክልቶች ጋር የሚገኝ ፍራፍሬ ነው። እንጆሪ

ም ቅመ ቀስ ብለን እንደዚህ መጀመሪያ ካነብብን በኋላ ደግሞ ሁለተኛ ዙር ስናነ ደግሞ ቅልል ይለናል፣ ፍጥን ብለን እናነባዋለን ማለት ነው። ለምሳሌ ሙ ዝ ሀ ባብ ሀ ባብ ድ ን ች ሆ ቴል

ተሰበረ ተሰበረ ተሰበረ፣ ቅመም ቅመም። ልክ እንደዚህ እያደረግን እየደጋገምን እያነበብን እየጻፍን የእጅ ጽሁፍም እንድንለምድ በጻፍን ቁጥር ሁሉ ፊደሎችም ውስጣችን ስለሚቀረጹ አእምሯችን ላይ እየጻፍን መለማመድም ያስፈልጋል ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማር ና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። መማር መከታተል ትችላላችሁ በማንኛውም ሰዓት የእናንተን ስራ ሰዓት የማይጋፋ መልኩ። ለዛሬ ዘንድ ላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሰናይ ቆይታ።